ህሊናዋን በመጠበቋ ስጋዋን ጠብቃ ንጹህ ሆና በመኖሯ ፍጹም እምነትን በመያዟ ሺ ቢካም ደ አድቮኬት ኦፍ ኤቭ ነው የሚለው። ከእንግሊዘኛው ቀጥታ ስለወሰድኩት የሔዋን ጠበቃዋ ቤዛዋ ሆነቻት ነው የሚለው ቅዱስ ጎርጎሪዎስ ዘንዚ ናዙ ታዲያ ምንድን ነው ማድረግ የፈለጋችሁ ይባል ሄዳችሁ ትናንትን ማየት ነው ይባላል አይባልም? ይህ ሐሳብ ሲገጥማችሁ ምን ተብለዋል? እስኪ መምህረ አባቶች ምን ብለዋል በዚህ ጉዳይ ላይ? ኑረውበታል እኮ ግን፣ እንደው ሐሳብ ይሄ ልነግራችሁ ፈልጌ ነው። እኔ አንድ ገጠመ ልንገራችሁ። ሰሞኑን ኢየሩሳሌም ነበርኩኝ።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 እንዲሁም ማንድ እና እኔ በጣም በየቀ በየቀኑ ፋዲን ባገኘሁት ቁጥር በጣም ሲገርምና አብራራልኝ አልኩት። የምሬን ነው ነገራችሁ ውሸቴን አይደለም። ሁለት ሶስት መምህራን ጋር ፋዲን አስተዋውቄያለሁ ከነ ትርጉሙ በእንግሊዘኛ እንዲተረጉምልን እያደረግኩ እና ፋዲ ምን ማለት ነው ግን ቤዛ ስለው ራስን እንደ ክርስቶስ ለሌላው አሳልፎ መስጠት ማለት ነው። ዲዛ ማለት እንደዚህ ያለማን ነው ፋዲ በምን እንጂ እንደዚህ ብሎ ራሱ የነገረኝ ማን እንደሆን ታውቃላችሁ? ፋዲ ነው። እና በጣም ገርሞኝ እግዚአብሔር እንዴት ነው የሚያስተምረው? በጣም ነው የገረመኝ። ስለዚህ ጉዳይ ዝም ማለት ነበር የፈለግኩኝ። አንደኛ ማንም ሰው ትልቅ ሰው የሚሆን ትንሽ ሰው ይስታል። ወደ መንገዱ እንዲመጥ ገማረው እንጂ እልክ ይዞት እንዲጠፋ አልፈልግም። እግዚአብሔር በሚያውቀው ዝም ማለ ፈልጌ ሳለ ፋዲ እንደዚህ ያለኝ እናም ከዛ ኔ ለዚህ ለዚ ለዚ የስሙ ትርጓሜ ዮሐንስ ወንጌልን ነገርኩት አልቦ ፍቅር ዘይ አቢ እምዝህ ፍቅር ከመብዚ ዘይ ሜጡ ቤዛ ነፍሰ ቢዙ ራሱን ለባልንጀራው አሳልፎ ከሚሰጥ በቀር ከዚህ የሚበልጥ ፍቅር የለም። አላ ራሱን ለባልንጀራው አሳልፎ የሚሰጥ ከዚህ የሚበልጥ ፍቅር የለም። ይህንን በእንግሊዘኛ ስልኬ ላይ መጽሐፍ ቅዱስ አውጥቻ ያስነበብኩት ፋዲም ፎቶ አንስቶ አረብኛ መጽሐፍ ቅዱስ ላይ አነበዋለሁ ብሎ ይሄድ እላቸዋለሁ። እና በጣም ብዙ ሊቃውን ትምህርት ሲሰጡበት ስለከረሙ እመቤታችን ቤዛችን ናት። ቤዛችንም የሆነችው ምን በማድረግ እንደሆነ አንድ ሶስት ሐሳብ ብቻ ልንገራችሁ። በጣም የሚያስደንቁ የሚያስደንቁ ጉዳዮች ቤዛ ማለት ምን ማለት ነው? ምትክ፣ ለውጥ። መጻፌን አንብቡት። ማስታወቂያ እየሰራው ሊሆንብኝ ብሎ ነው እንጂ እኔ አሃቲ ድንግል የምትባለው መጻፌ ላይ አንድ ምዕራፍ ምዕራፍ ስድስት ላይ ቤዛዊት ዓለም ብዬ ጽፌአለሁ። ማንበብ የእናንተ ድርሻ ነው። አይደለም ጉዳዩ ከመነሳቱ በፊት ይሄ ጉዳይ ወደ እኔ ወደዚህ ጉዳይ አልመጣሁም። ቀድሜ ግን ሐሳቡን ጽፌያለሁ በዚህ ጉዳይ ላይ እና ቤዛ ምትክ፣ ለውጥ፣ ጥብቅና፣ ጠበቃ መሆን፣ መዋጀት፣ አዳኝነት፣ መታደግ እንደ ማለት ነው። ለጌዛ ቤዛ ሲባል የራሱ ትርጉም አለው። ብዙ ሊቃውንት ብዙ ስላሉበት እዚህ ጉዳይ ብዙ ማለት አልፈልግም። እመቤታችን ቤዛ ስንላት ከጌታ ጋር አስተካክለን ሳይሆን ለውጥ ማለት ነው። ምንድነው ለውጥ? ከመጀመሪያይቱ ሴት የጎደለ የጎደሉ ነገሮች ነበሩ። ያንን በዚያችኛይቱ ሴት ምትክ ይዛ በመገኘት ነው ቤዛ የሆነችው። ቢሄዋን ለውጥ በመሆን የመጀመሪያው እናታችን ሔዋን እምነት ጎድሏት ነበር ምንድን አልኳችሁ? ንገሩኝ እንጂ እምነት ይጎድላት ነበር እምነት ይጎድላት ነበር ምንድን ነው እምነቱ ለመበላይክሙ እንትኮ በለሰ ሞተ ትመውቱ ይህንን ዕፀ በለስ ስትበሉ ትሞታላችሁ ማነው እንደዚህ ያለው እግዚአብሔር ሰይጣን መጣና ይህንን በለስ ስትበሉ ምን ትሆናላችሁ አምላክ ትሆናላችሁ? አሁን ሔዋን ይሄን ስታምን የእግዚአብሔርን ቃል ካደች ማለት ነው። ስለዚህ እናታችን ሔዋን ምን ጎደላት? እምነት ጎደላት፣ እግዚአብሔርን ተጠራጠረችው። አይ ሊሆን አይችልም ብላ ዲያብሎስን አመነች፣ እግዚአብሔርን ካደችው። በተግባር ካደች ማለት የእግዚአብሔርን ቃል ተጠራጠረች። እግዚአብሔር አይናችሁ እንዳይገለጥ ስለፈለገ ነው እንጂ እውር እንድትሆኑ ፈልጎ እጉሩናችሁ እንዲቀሩ ፈልጎ ነው እንጂ ስለምትሞቱ አይደለም ብሎ ዲያብሎስ ሲነግራት፣ አሃ ነው ብላ የእግዚአብሔርን ሐሳብ ተጠራጥራ የዲያብሎስን ተቀበለች። አሁን የመጀመሪያይቱ ሴት እምነት ስላጣች፣ በዚያ እምነት ማጣት ምክንያት ሞት ወደዚህ ዓለም ገባ። ከዚያስ ሁለተኛይቱ ሔዋን ድንግል ማርያም ምን አደረገች? እግዚአብሔርን ትወልጃለሽ የምትወልጂው በድንግልና ነው አላት። ይሄ ነገር እንዴት ነው ሊሆን የሚችለው ብላ ጠየቀች። እኔ ወንድ አላውቅም። ቅዱስ ጎርጎሪዮስ ዘንዚናዙ ይሄን ሲተረጎመው ወንድ አላውቅም ማለት እስከ ጭራሹ ከወንድ ጋር የመኖር ሐሳብ የለኝም ማለቷ ነው ይላል። ሌሎችም ቅዱስ አትናቴዎስ፣ ቅዱስ ቄርሎስ ተርጉመውታል። ሶስቱም እስከ ፍጻሜው ድረስ ህሊና የራሱ የታተመ ነው ማለቷ ነበረ። ታዲያ ምን ለእግዚአብሔር የሚሳነው ነገር የለም ማለት ነው። ለእግዚአብሔር የሚሳነው ነገር የለም። ተወልጃለሽን እንደ ቃልህ ይደረግልኝ። ልብ በሉ። ዛሬ አምላክ ሰው ከሆነ በኋላ ሰዎች ሁሉ እንዴት አምላክ ይሆናል እያሉ ማመን አቅቷቸዋል። ታምር ከተደረገ በኋላ ድንግል ማርያም ግን ሆኖ የማያውቅን ምስጢር ለመጀመሪያ ጊዜ ያመነችው የመጀመሪያይቱ ምእመን ናት። የመጀመሪያይቱ አማኝ። ሆኖም አያውቅን ምስጢር እስራኤል ባሕር ቢሻገሩ አይደንቅም፣ እሄ ኖህ በውሃ ላይ ሲንሳፈፍ ስለተነገረ እናውቀው የለን። ደመና ከሰማይ ህብስት ቢያወርድ አይደንቀንም፣ ይሄ እግዚአብሔር መጋቢ ነው፣ ባዶዋን መሬት እንድታበቅል አድርጓታልና። ፈርዖን ቢሰጥም እሱም አይደንቀንም እግዚአሔርክፍተት ጠላትን ማጥፋቱና መግደሉ መቅጣቱ የታወቀ ነው። የሚደንቀን ግን ድንግል ድንግል እንደሆነች መጽነቷ ድንግል ከሁለጅ በኋላ ድንግል መሆኗ ሴት አምላክን ወልዷ መታቀፏ ግሩም ነው። ይሄ አይኑ መንክር ዘይደሉ ከመናንክር እንደው ልናደንቅ የሚገባን እንደው ድንቅ ታምር ምንድን ነው ይላል ቅዱስ ኤራቅሊስ ሃይማኖት አበው ምዕራፍ 49 ቁጥር 45 ላይ ሲናገር ልናደንቀው የሚገባን ድንቅ ነገር ምንድን ነው? ሰማይኑ ዘአዝነመ ህብስተ ሰማይ ዝናምን ያዘነመ ሰማይ ነው የሚደንቅህ? ወሚመ አምላክ ዘለብሰ ስጋ ወይስ ሰው የሆነ አምላክ ይደንቅሃል? በትርኑ ባይሩኑ ዘተከፍለ ከማያን ሶሱ ውስቴቱ እስራኤል እንዲሻገሩበት የተከፈለ ባህር ይደንቅሃልን? ወሚማ ድንግል ዘወለደት ዘይን በለ ዘር ወምድረ ወለደት ተረክበ ማይ ተመድንግልና የተከፈለው ባህር ያስደንቅሃል ወይስ ያለ ያለ ዘር የፀነሰች ያለ ወንድ ዘር የወለደች ከወለደች በኋላ ድንግልናዋ አታትማ የምትኖር ሴት ትደንቅሃለች። አንተ አይሁዳዊ ለመት ብለኒ ምን ትዑቱ ታምራት ዘተገብረ በሐበክሙ በእናንተ ዘንድ የተተመረ የተደረገ ታምራት ምንድን ነው? እስኪ ታምር ንገረኝ። ክርስቲያኖች የምትመኩበት ምን ታምራላችሁ? የምትለይ ከሆነ ምን ትዑቱ ፅንስ ዘይን በለ ዘር ወሊድ ዘይን በለ መወልዲት ወንድረ ወለዶ ተረክ በማይተመድ ድንግልና አንተ ያለ ዘር መጽነስ ምንድን ነው? ተወለደች በኋላ ድንግል መሆን ምንድን ነው? ኮኩኒ ዛንቃ ማየ ውሃ ያፈለቀ አለት ይደንቅሃልን? ወሚመ መስቀል ዘቀደሰ ዓለም ወይስ ዓለምን የቀደሰ መስቀል ይደንቃል? ምን ትዑቱ ስርቀተ ስባተ እግዚአብሔር የእግዚአብሔር ብርሃን በቤተልሔም መገለጡ ምንድን ነው? ስባተ ኖሎት የእረኞች ምስጋና ምንድን ነው? ወውረተ ተከከብ ኮከብ በክሌፍና ኮከቡ ከሶማሊ እየተሰወረ ብቻውን እየተገለጠ መሄዱ ምንድን ነው? ሐዊር በውስተ ባሕር እንዘ ይርህስ ሀገሪሁ እግሮቹ ሳይረጡበት በባህር ላይ መራመድ ምንድን ነው? ሐዊር አንካሳን የአንካሶች መሮጥ ምንድን ነው? የሙታን መነሳት ምንድን ነው? ተገሰጽ እምዝንቱ ታምር ወስግድ ለዘ ተሰቀለ ይህን ይሄን ታምር አይተህ አንተ ሰው ተገሰጽ ተማር በተሰቀለው አምላክም ስገድ ይላል ታምር ይሏቸዋል የድንግል ማርያም ማህፀን ይህን የሚደንቀን ሁሉ የማያውቅን ነገር ያመነች ብጽት ኤልሳቤጥም እንዲህ ነበር ያለቻት ብጽት አንቲ እንተ ታምኒ ከመይከውን ቃል ዘነገሩኪ ከእግዚአብሔር ተልከው የነገሩች ቃል እንደሚሆን የምታምኝ አንቺ ብጽት ነሽ ያመንሽ አንቺ ብጽት ነሽ ሄዋን የሌላትን እምነት ይዛ በመገኘት የሔዋን ጠበቃዋ ድንግል ማርያም ናት፣ ቤዛዋ ናት። አንድ ሁለተኛስ፣ ድንግል ማርያም ይዛው የተገኘችው አንድ ድንቅ ነገር አለ። እሱ ምን እንደሆነ ታውቃላችሁ? ትህትና ይባላል። ሔዋን ምን አደረገች መስላችሁ? አምላክነትን ነው የተመኘችው፣ አይደል? በለስን ስትበላ አምላክን መልክ አምላክነትን መመኘት የትዕቢት የመጨረሻው ነው። ድንግል ማርያ ከዛሳ ሊቃውንት ተሰረጉም እንዳሉ መሰላችሁ፣ ትህትና ዘይት ነው መንፈስ ቅዱስ ወይም የመንፈስ ቅዱስ ጸጋ መብራት ነው ይላል። ዘይቱ ሲያልቅ መብራቱ ምን ይላል? ይጠፋል። ትህትና ከሰው ሰውነት ሲጠፋ መንፈስ ቅዱስ ከሰው ምን ይላል? ይርቃል። አዳምና ሔዋን የትህትናቸው ዘይት ሲያልቅባቸው የመንፈስ ቅዱስ ብርሃን ከነሱ ራቀ። ዕራቁታቸውንም ሆኑ። በለስም ቅጠል ቆርጠው አገለደሙ። አዳምና ሔዋን ድንግል ማርያም ሳ የአምላክ ተፈሴፍሴት ኦምል ተጸጋ እግዚአብሔር ምስለኪ ደስተኛት ወይ ደስ ይበልሽ ሲላት እንዲህ ያለ ሰላምታ ለሴት ይገባል? ለእኔ ይገባኛል ለፍጡር አለችው። ተመልከቱ። ትትነዋን በሔዋን ባለቀው ዘይቷ በኩል ሞት ወደዚህ ዓለም ገባ። ትትናን በተሞላችው ኡነተኛይቱ የህይወታችን ማሰሮ በድንግል ማርያም በኩል መንፈስ ቅዱስ መጣ። ዘይቱ ካለ መብራቱ እንደሚኖር ትትና ካለበት መንፈስ ቅዱስ ይኖራል። እና ይሄ እንዴት ያለ ሰላምታ ነው ባለች ጊዜ ጸጋን የተመላሽ ሆይ ያሰኘት ይሄ ነው። ሙሉናት መቤታችን ትትና የጎደላትን የእናቷን ትትና ይዛ በመገኘት የሔዋን ቤዛዋ ናት። ትህትና አያችሁ ዘመዶች፣ በእምነት ማጣት ሞት በሔዋን ጆሮ ገባ። በድንግል ማርያም እምነት ህይወት ቃል በእሷ ወደ እሷ ማህፀን ገባ። በሔዋን እምነት ትህትና ማጣት ሞት ወደኛ ገባ። በድንግል ማርያም ትህትና ህይወታችን ክርስቶስ ከእሷ እንዲወለድ ሆነ። የትህትናዋ በር ነው አምላክ ልጇ ይሆን ዘንድ ወደ እሷ እንዲወርድ ያደረገው። ትና የቅድስና ሁሉ መሰረት ነውና ከቃሉ ጋር ናችሁ? ንጽህን ነዋስ ብትሉ ንጽህን ነዋስ ምን ይላል መሰላችሁ? ድንግል ማርያም ምንድን ነው የምትባለው? የእግዚአብሔር ምንድን ነው የምትባለው? በሉ እንጂ ከተማ በሉ እንጂ የእግዚአብሔር ምን መዝሙር ወተሰማ መዝሙር 86 ስላለ ይሄንን ለቅዱስ ኤፍሬም ለቅዱስ ያሬድ የእግዚአብሔር ከተማ በአምልተው እና አባ ጊዮርጊስ አምልቶ አስፍቶ ተርጉሞ የእግዚአብሔር ከተማ ማለት ምን ማለት ነው? በነገራችሁ ላይ አንድ እንደኔ ያለ ሰው ዝም ብሎ ደርሶ የእግዚአብሔር ከተማ አይባልም። ትንሽ ያላት እንቅልፍ የላት እንደሚባለው፣ አንደኛ ቆሮንቶስ ምዕራፍ 3 ቁጥር አስራ ስድስት ላይ እናንተ የመንፈስ ቅዱስ መቅደስ ናችሁ ይላል ብሎ ሊጠቅስ ነው አንዱ፣ ሩጦ እንደዚህ ነው የሚለው። በነገራችሁ ላይ መናፍቃን እኛ አንድ ጥቅስ ስንጠቅስ ያኛውን የማናውቀው ነው የሚመስላችሁ። የጅል ነገር እናውቀዋለን። ጠፍቶን አይደለም ያኛው፣ ይሄኛው በንስሐ ነው የእግዚአብሔር ከተማ የተባለችው። ምን አልነት ከእግዚአብሔር ውጭ ወደሷ ምንም ነገር ገብቶባት ማያውቅ ማለት ነው። የሚያስደንቅ እኮ ነው። ይሄ በድንግልና መጽነሷን ብቻ አይደለም ህሊናዋ ውስጥ ራሱ ከእግዚአብሔር ውጪ ምንም ሐሳብ ገብቶባት ማያውቅ። አይገርማችሁ! አይገርማችሁ! ሐሳቡ የታጠረለት ፍጡር የት ይገኛል እስቲ? ት ገዲት ድንግልናት ድንግል ነው ይባላል። በሐሳቡና በሐሳቧ ግን ስንቱን ሆነውታል። በሐሳባችን ስንቱን በድለናል። ድንግል ማርያም ግን ሐሳቧ የታጠረ ቅዱስ አትናቴዎስ የገለጣት መንበር የምትገልጠው እሷ ነው። መኑ ውእቱ ዘከማከ ዘከለለ መንበሮ በእሳት አቤቱ መንበሩን በእሳት ያጠረ እንዳንተ ያለው ማን ነው? መንፈስ ቅዱስ የጋረዳትናትና ፍጹም ንጽህት እርግማን የሌለባት መርገም ያልወደቀባት ምልአት ኃጢአት ያላገኛት ቃሏ ቅዱስ ቅዱስ ድንግል ሐሳቧ ድንግል ስጋዋ ድንግል ልቡናዋ ድንግል የሆነች እመቤታችን። ለዚህ ነው በስድስተኛ ወር ገብርኤል መልአክ ወደምን ምን ድንግል ሄደን የሚለው በሉ እንጂ ለእግዚአብሔር ወደ ታችች ወደ ምን ነው የሚለው? ወደ አንዲት ድንግል ለምንድነው አንድ ድንግል የሚላት? እንደሷ ያለ ድንግልና ያለው ማንም የለም። ስጋው ድንግል ቢሆን አፉ አይደለም። አፉ ድንግል ቢሆን ሐሳቡ ድንግል አይደለም። ሁሉ የተሞላላት እመቤታችን። እግዚአብሔር ደግሞ በንጹህ ነው የሚያጥረው፣ ንጹህ ስለሆነች እመቤታችን አደረጠ አቀባበር አቅሊቶስም ከርሰማ መንፈስ ቅዱስ ከእናቷ ማህፀን ጀምሮ ጠበቃት። ወይ ረኩሰት በምንትሪ እምዘፈጠራ ማስተራትም ጀምሮ ምንም በምን አላደፈችም። እንዴት ሆና ነው ከሰው ተገንታ የሰው ርግማን ያላረፈባት? ከመእም ጽቡር ጽሩይ ገብራ ጭቃ። ወርቅ ከጭቃ ሲገኝ ጭቃው እንደሌለበት ሁሉ ከተረገመው ካዳም ልጅ ባህሪ ስትወለድ ርግማን ያላገኛት ንጽሕት ዘር ጽጌ ሃይማኖት፣ ዘጸገየት በማይከል አሷክ ይላታል ቅዱስ ያሬድ። በእሾህ መካከል አብባ የተገኘች የሃይማኖት አበባ። ጽጌረዳውን እሾህ አጥሮት፣ አበባው ላይ ግን እሾህ የለም። በተረገመ ሰውነታችን ውስጥ ከተረገመ ሰዎች ተወልዳ ርግማን የሌለባት አበባ እመቤታችን። መበታችን የመጨረሻውን የምጥርሻውን አንደግል ንገራችሁ። እመቤታችን ሔዋን ምን አላደረገችም? ድንግል ነበረች። ይሄን ያስተማረው ማነው? ድንግል ማርያም በድንግልናዋ የሔዋን ጠበቃ ሆነች። ቅዱስ ዮሐንስ አፈወርቅ ነው እንዲህ ያለው። ያች ድንግል ነበረች፣ ድንግልናዋን ግን አፈረሰችው። ለምን? ድንግልናዋን ለዲያብሎስ ጆሮ በመስጠት አፈረሰች። ይችኛ ይቱ ድንግል ግን የመላኩን ቃል በማመን ድንግልናዋን ጠበቀች። ስለዚህ ሔዋን ቤዛዋ ናት፣ የተቀደሰችው ምድር ናት። ኦሪት ዘፀአት ምዕራፍ 3 ቁጥር 15 ላይ ቁጥር አምስት ላይ ምን አለው? እግዚአብሔር ሙሴ ሙሴ፣ የቆምክባት ምድር የተቀደሰች ናትና ጫማህን አውልቅ አለው። የተቀደሰች ምድር፣ የቆምክባት ምድር የተቀደሰች ናት። ኦሪት ዘፍጥረት ምዕራፍ 4 ቁጥር 17 ላይ ግን ምራፍ ሦስት ቁጥር 17 ምን አዳም መሬት አንተ ወትገብ ውስጥ መሬት መሬት ነህ፣ ወደ መሬትነት ትመለሳለህ። እርግምተ ትኩን ምድር በእንቲአከ፣ ምድር በአንተ ምክንያት የተረገመች ትሁን። ሶከው አሜከላ ለይቁልከ እሾውና ሜከላ ይብቀ ልብህ አለው። ምድር ባንተ ምክንያት የተቀደሰች ትሁን የተረገመች ትሁን አለው። ምድር ሙሴን ደግሞ የቆንክባት ምድር የተቀደሰች ናት አለው። እንዴት ነው ምድር የተረገመች ከሆነች የተቀደሰች ምድር የተገኘችው? በተረገመ ምድር ውስጥ ሙሴ የቆመባት መሬት የተቀደሰች እንደተባለች በተረገመው ሰውነታችን መሃል እርግማን ያላረፈባት የተቀደሰችው አማናዊ ሊቀ ካህናታችን ንጉሳችን ኢየሱስ ክርስቶስ የቆመባት ቅድስቲቱ ምድር ድንግል ማርያም ናት። ምን አለ ቅዱስ ዮሐንስ አፈወ ተፈሲ ኦግዝቴ ቅድስት ድንግል ምድር ቅድስት እንተበጽ ሐቺ እግዚአብሔር እንዘይ ሲያን ዲበ ደመና ብሩህ ወዋ ውስጥ ይጥቂ እግዚአብሔር በብሩህ ደመና ተጭኖ መጥቶ በማህይ ጸንሽ ያደረ ቅድስት ምድር እመቤቴ ማርያም ወይ ደስ ይበልሽ አለት። ለዚህ ነው ቅድስት ምድር እርግማን የሌለባት ሰውነቷን ንጹሕ አድርጋ ጠብቃ ያቀረበች። እሷናት መጨረሻ ላይስ የምነግራቸው ድንግል ማርያም ለሔዋን በመታዘዝ ቤዛዋ ናት። እስኪ በመታዘዝ በሉ! በምን በመታዘዝ? ሔዋንን አትበይ ወይም አዳምን አትብላ፣ ይሄ ምንን ነው ትዕዛዝ፣ በሉ እንጂ አፍርሰው፣ ምን አሉ በሉ፣ ባለመታዘዛቸው ምን መጣ ሞት በአንድ ሰው አለመታዘዝ ሞት ወደዚህ ዓለም ገባ፣ አይደለም የሚለው ገባ፣ አለመታዘዛቸው። ይቺኛ አይቱ ድንግልስ፣ እውነተኛ አይቱ ድንግል ድንግል ማርያም እሷ ሐሳብ ምንድን ናት? ታዘዘች። አምላክን ተወልጃለሽ፣ እሺ ይደረግልኝ፣ መታዘዝ። ቀጥሎስ ልትወልድ ዘጠኝ ወር ሞልቷት፣ ልትቆጠሪ መንገድ ሂጂ እሺ እንዴ የምትወልጅው ንጉሥ ነው ታብዬ ሲያበቃ የምድር ንጉሥ ሊቆጥረኝ ምን ምንድን ነው ያላለች እሺ ብላ የታዘዘች እሺ ወልዳሳ ሲያበቃ ወደ ግብፅ ሂጅ እሺ ወደ ግብፅ ስትሄድ ስንት ዓመቷ ነው የአስራ አምስት ዓመት ልጅ መንገድ ሄዳ የማታውቅ አገር ማታውቅ ከ600 ኪሎ ሜትር በላይ በእግሯ በእስራኤል የብርድ ወራት ነው የተሰደደችው። ቸነፈር እያሳደዳት አውሬ የገጥማት አታውቅ። ሂዳ የምታርፍበት ቤት ዘመድ የላት። እሺ ተንከራተተች፣ ተሰደደች። ተመልሰች ናዝሬት ነይ እሺ። እና እሷ ቤዛ ያልሆነች ማንም ይሆነን ሁሉን እሺ እያለች እየታዘዘች፣ አንድ ቀን አንደበቷን ገልጣ ያላማረረች ከማመስገን በቀር ልጇፍ፣ ውሃውን ጠጅ አድርግ፣ ልጄ ጊዜ ገና አልደረሰም። እሺ ጊዜ ገና አልደረሰም ያላት ይላል ቅዱስ ጎርጎርዮስ ዘእንዚናዙ በለተ ዓርብ ባንቺ ልጅነቴ የምታዘዝበት ቀን ገና አልደረሰም እያላት ነው ይላል። ደሙን አፍሶ ስጋውን ቆርሶ ግን እነሆ ያንቺ ልጅ እንደመሆኔ የምታዘዝበት ቀን ዛሬ ነው። ይሄው ልጅሽ በዮሐንስ አንጻር ራሱን ነበር ይሄው ልጅሽ እሚላት። እነሆ ልጅሽ፣ ሂጅ ከሱ ጋር እሺ እንደ ድንግል ማርያም ያለ ታዛዥ በምድር የለም። እግዚአብሔር ጻም የሚፈልገው ምንድን ነው? የሚወደኝ ቢኖር ቃሌን ይጠብቃል። ቃሉን በመጠበቅ ለሔዋን ቤዛ ሆና አምላክ እንዲያድርባት የአምላክ እናት ለመሆን የበቃች እመቤታችን ቅድስት ድንግል ማርያም እምነቷን፣ ትሕትናዋን፣ ታዛዥነቷን፣ ፍጹም ድንግልናዋን፣ ንጹሕ ሕዋሳቷን ይዛ በመቅረብ ለልብሰተስጋ የሔዋን ቤዛዋ ናት። እንዲህ ያለውን ነገረ ማርያም እና ነገረ ክርስቶስ ጥሩ ስራ እንደሰሩት መከራ እንደተቀበሉት አባቶቻችን እናምናለን። የአክል ሃይማኖት፣ ዘአልቦ ጥልቀት ነውር የሌለበት ሃይማኖት በቂ ነው። ቅዱስ ቄርሎስ ወእምነት በቅድስት ድንግል ከመይት ወላዲተ እግዚአብሔር በስጋ ድንግል ማርያም እግዚአብሔርን በስጋ እንደወለደች ማመን በቂ ነው ይላል። ነገ እመቤታችን ናት። እመቤታችን ለኛ ምልክታችን ናት። አደገል ንገራችሁ በጉባኤ ኤፌሶን ጊዜ በጉባኤ ኤፌሶን ጊዜ ምስጥሮስ ሲመጣ ምን ይዞ እንደመጣ ታውቃላችሁ? ሀምሳ ወታደሮችን አስጭኖ ነው የመጣው። ወደ ጉባኤ ሲመጣ ቅዱስ ቄርሎስ ወደ ኤፌሶን ሲሄድ ምን ይዞ ይለው ወላዲተ አምላክ የሚል ጽሁፍ እንደ ታፔላ አጽፎ ከጳጳሳት ፊት ለፊት አድርጎ ነበር የደረሰው። ወላዲተ አምላክ፣ ወላዲተ አምላክ፣ ወላዲተ አምላክ የሚለው ቃል ለእኛ ምልክታችን ነው። ነጻ ስንወጣ ጌታችን ኢየሱስ ክርስቶስ ከመስቀሉ ስር የሰጠን የነጻነት ማህተም የሆነ ምልክት የሆነ ስም ነው ወላዲተ አምላክ የሚለው ጌታሳ በስሙ የሚቀድሰን በደሙ ያነጻን ምህረቱን የሚያድለን ድንግል ማርያም ግን ወደ ክርስቶስ ምህረት የምታደርሰን የእምነታችን ምልክት። እንደው ቅዱስ ዮሐንስ አፈወርቅ የሚናገረው ልናገርን አልጨርስ፣ ወእሰብክ እመንገለ ድንግልና ሀ ለማርያም የድንግል ማርያምን ድንግልና ምልክት አድርጌ ክርስቶስን እሰብከዋለሁ። እስኪ ብሉላችሁ የድንግል ማርያምን ድንግልና በሉ ምልክት አድርጌ ክርስቶስን እሰብከዋለሁ። ምኑን ምልክት አድርጌ፣ እኛ የተሰቀለውን ክርስቶስን እንሰብካለን አይደል? ያለ ቅዱስ ጳውሎስ። ክርስቶስን ለመስበክ የማንን ድንግልና ምልክት እናደርጋለን? የናቱ ድንግልና፣ የእናቱ ድንግልና ክርስቶስን በሰበክንበት ሁሉ ክርስቶስ አምላክ ለመሆኑ ምልክታችን ነው። እሷ ድንግል ናት። ድንግል በሉ? እሷ እናት ናት በሉ። ስለዚህ ስንት ናት ግን? እሱ አምላክ ነው። እሱ ሰው ነው። ስንት ነው? እሱ እሷ ድንግል ናት። ስትወልድ ድንግልናዋ ተለውጧል አልአልተለወጠም? እሱ አምላክ ነው። ሰው ሲሆን አምላክነቱ ተለውጧል ላልተለወጠም? አልተለወጠም እሷ ድንግል በመሆኗ እናትነት ቀርቶባታል? አልቀረባትም። እሱ አምላክ በመሆኑ ሰውነቱ ተለውጧል? አልተለወጠም። እሷ ቀድሞ ምንድናት? ድንግል በሉ። በጸነሰች ጊዜ ምንድናት? ከወለደች በኋላ ምንድናት? እሱ ከመወለዱ አስቀድሞ ምንድነው? አምላክ በሉ። ተጸንሶ ሳለ ምንድን ነው? ከተወለደ በኋላ ምንድን ነው? የድንግል ማርያም ድንግልና የማይለወጠው ድንግልና ለማይለወጠው ልጅዷ ምልክታችን ነው። ትናንትም ድንግል፣ ዛሬም ድንግል፣ ነገም ድንግል፣ ትናንትም ማምላክ፣ ዛሬም ማምላክ፣ ነገም ማምላክ ብለን ለመስበካችን ምልክታችን እሷ ናት። ኢየሱስ ክርስቶስ ዘትማልም ወይም ወክመውት እስከላለም። ኢየሱስ ክርስቶስ ትናንትም፣ ዛሬም እስከዘላለም ድረስ ያው ነው። እኔ ግን መከራ እንደተቀበሉ በጎ ስራ እንደሰሩ አባቶቼ አምናለሁ። ወስብሐት ለእግዚአብሔር። ይቆየን።